የአሜሪካ መከላከያ መስሪያ ቤት ፔንታጎን ሁለተኛዋን የጦር አውሮፕላን ጫይ መርከብ ወደ መካከለኛው ምስራቅ መላኩ ሲነገር ለኢራን ከተሳለው ሰይፍ አንዱ መሆኑ ታይቷል። ሩሲያ በበኩሏ አሜሪካ በኢራን የኒውክሌር ጣቢያዎች ላይ ጥቃት ለመሰንዘር የያዘችውን ውሳኔና አቋም በተመለከተ ኢራን ከተነካሽ ዳፋ አስከፊ ይሆናል ስትል ለትራምፕ ብርቱ ማስጠንቀቂያ ሰጥታለች። ቻይናም በበኩሏ ከቦምብ ይልቅ ዲፕሎማሲ ማለቷ ተሰምቷል። ይህንኑ ርዕሰ ጉዳይ ለዓለም አቀፉ ትንታኔ ዘገባችን መርጠናል አሰናድተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። ይህ ሰማይ ቁጣ ለምድር አይከብደውም ይሏል አበው። የአሜሪካው ፕሬዚደንት ዶናልድ ትራምፕ ሰሞኑን በኢራን የኒውክሌር ፕሮግራም ጉዳይ የተናገሩት ንግግር፣ የሰጡት ማስጠንቀቂያ ሁሉም ነገር አፍንጫን ሲመቱ ዓይን ያለቅሳልን እየሆነ ታይቷል። ትራምፕ ያንን ኢራንን በቦምብ እናዳሽቃታለን ሲሉ የሰጡትን ማስጠንቀቂያ ተከትሎ ኢራን ከምድር ጥልቅ ስፍራ በተራቀቀ ጥበብ የገነባቻቸውን በርካታ የሚሳይል ከተሞቿን እየገላለጠች ማሳየቷና ሚሳይሎቿም የአሜሪካንን እምብርት ሊያነግሉትና ሊነድሉት መሰናዳታቸውን መግለጡ አይዘነጋም። ኢራን ከዚያም በላይ የአሜሪካን የጦር ማዘዣዎች እያሰሰች ለመምታት ስሌት መቀመሯን አስታውቃለች። ዛሬ በተሰማ ዜና ደግሞ የአሜሪካው ፕሬዚደንት ዶናልድ ትራምፕ የኢራንን የኒውክለር ጣቢያዎችን ለመምታት ከወሰኑና የሚመቷት ከሆነ ስትል በምክትል የውጭ ጉዳይ ሚኒስትሩ አሰርጌሪ አፍኮ በኩል ሩሲያ በጽኑ አስጠንቅቃለች። ትራምፕ የኢራንን የኒውክለር ጣቢያዎችና መሰረተ ልማቶችን አወድማቸዋለሁ ሲሉ መዛታቸው አይዘነጋም። ትራምፕ ባለፈው እሁድ ከኤንቢሲ ኒውስ ጋር በነበራቸው ሰፊ ቃለ ምልልስ ቴህራን በኒውክለር ፕሮግራሟ ጉዳይኛ በምናቀርብላት ሀሳብ የማትስማማ ከሆነ ሲሉ የወታደራዊና የምጣኔ ሀብት አደጋ ይገጥማታል ማለታቸው ይታወቃል። ዘ ታይምስ ኦፍ ኢስራኤል ሪያፍኮቭን ዋቢ ጠርቶ ተናገሩ ሲል እንደዘገባው ትራምፕ በቅርቡ የሰጡት ዛቻና ማስጠንቀቂያ ከኢራን ጋር ያለውን ነገር የበሶን ከማወሳሰብ ውጭ ትርጉም አይኖረውም ብለዋል ነው ያለው። እንዲሁም አሉ የሩሲያው ምክትል የውጭ ጉዳይ ሚኒስትር ሰርጌይ ሪያፍኮፍ አሁንም ጊዜ አለ፣ ባቡሩ ከጣቢያዋል ተነሳም በድርድርና በውይይት ሁሉንም መፍታት ይቻላል ነው ያሉት። ቻይናም ብትሆን ከቦምብና ከሌላው ዛቻ ሁሉ ቅድሚያ ድርድርና ውይይት ሊቀድም ይገባል ስትል ሀሳብ ሰጥታለች። ቻይና፣ ሩሲያና ኢራን የወታደራዊ ኪዳን ውል መፈራረማቸው አይዘነጋም። ሩሲያ በተህራንና በዋሽንግተን መካከል ያለውን ችግር ለመፍታት መልካም ፈቃዷን ታቀርባለችም ነው ያሉት። ከቅርብ ጊዜ ወዲህ በኢራን መንፈሳዊ መሪ አያቶላ አሊ ሰይድ ካሚኔ እና በአሜሪካው ፕሬዚደንት ዶናልድ ትራምፕ መካከል የሚሰነዘረው የእንካ ሰላንት እያሰጣ አገባ ድንገቱን ሊገነፍልና ለድፍን ዓለም ሊፈስ የሚችል የግዙፍ ጦርነት አደጋ ማንዣበቡን አመላካች ሆኗል ነው የሚባለው። ትራምፕ የኢራንን የምጣኔ ሀብት ለማዳከምና የኒውክለር ፕሮግራሟን ጨርሶ ለማጥፋት ማዕቀብና ዛቻ ማስጠንቀቂያ ደጋግመው መስጠታቸው ይታወቃል። ኢራን ከአሜሪካ ጥቃት የሚሰነዘርባት ከሆነ ሌላ ምርጫ የላትም፣ የኒውክለር ጦር መሳሪያ መታጠቅ ብቻ ነው ሲሉ ሹማምንቶቿ ማስታወቃቸውን የሚሰማው ሩሲያ ታዲያ በኢራን የኒውክለር ጣቢያዎች ላይ ሊሰነዘር ከአሜሪካ የታቀደውን ሁሉንም ዛቻና ማስጠንቀቂያ አሜሪካ መተግበር ቀርቶ ባታስባዊ በጃታል ስትል ያስጠረቀቀችው ኢራን በበኩሏ አውቀናል ማውቀናል ጉድጓድ ምሰናል እንዳለቿ ጠንቀኛ ፍጥረት ከምስራቁ ጎራ ሀያላን ፊት አውራሪዎቹ ቻይናና ሩሲያ ጋር መክራና ዘክራ በጥልቅ ዶልታ ቀድሞውንም የወታደራዊ ኪዳን ውል ማሰሯ ይታወቃል። ወዲህም ኢራን በሆርሙዝ ወሽመጥ የተራቀቁ የአየር መከላከያዎቿን ማጥመዷ ልብ ይሏል። ኢራን ከሩሲያና ቻይና ጦር ኃይል ጋር መሳ ለመሳ ሆና በኦማን የባህር ሰርጥ ግዙፍ የተባለ የጦር ልምምድ ማድረጓም ይታወሳል። ይህ ኢራን ባለስልጣናት በተለይም መንፈሳዊ መሪው አያቶላ አሊ ሰይድ ካሜኔ እና የሀገሪቱ ፕሬዚደንት ማስዑድ ፔዜሽኪያን እንዲሁም የውጭ ጉዳይ ሚኒስትሩ አባስ አራግቺ በተደጋጋሚ የሰሞኑ መግለጫቸው አሜሪካ ኢራንን ለመምታት ግፋ በለው እያለች ነው። በዚያ የአሜሪካ እርምጃ የሚሆን ነገር ካለ ደግሞ ኢራን አደገኛውን ውሳኔ እንድትወስን ከማድረግ የዘለለ ሌላ ፍሬ የለውም ሲሉ አስጠንቅቀዋል። አሜሪካ መገለጫና ባህሪዋ የሆነ የሚመስለውን የማዕቀብ መጣል አባዚዋን ከኢራን ጋር ግንኙነት አላቸው ባለቻቸው በቻይናና በተባበሩት አረብ ኤምሬት ንብረቶች ላይ ማዕቀብ መጣሏ ተሰምቷል። አሜሪካ በቻይናና በተባበሩት አረብ ኤምሬት ላይ የጣለችው ማዕቀብ በስድስት ንብረቶችና በሁለት ግለሰቦች ላይ ያነጣጠረ ሲሆን የመነሻ ጭብጡ ደግሞ ለኢራን የሰው አልባ የጦር አውሮፕላን ወይም ድሮን መስሪያ የሚያገለግል ቁሳቁስ ሰጥተዋል በሚል ነው። በዚህ ወቅት አሜሪካና እስራኤል በጋራ ሆነው ኢራንን ለመምታት በትራቸውን መቃጣታቸው ይነገራል። ሁለቱ ሀገራት በኢራን ላይ ጦርነት የሚከፍቱ ከሆነ ደግሞ ያ ጦርነት ባየር ነውና የሚሆነው ለኢራን አደጋውን የከፋ ያደርግባታል የሚል የወታደራዊ ትንበያ እየተነገረ ነው። በእርግጥ ግን ኢራን እንደሚታሰ ስብሰባው እንዲህ በዋዛ ለአሜሪካና እስራኤል የተቀናጀ ጥቃት ተንበረከካለች ተብሎ አይታሰብም። ምክንያቱ ደግሞ ኢራን በብዙ ጦርነቶች ውስጥ ማለፏን ይባልላታል። አሜሪካን ብትሆን ታዲያ በዚያ ቀጠና ዛሬም ከየመን ሀውቲዎች ጋር በጦርነት ውስጥ ናትና ኢራንን የእንግላል ሳዘርራት ከአየሩ ላይ ትወርዳለች ማለት ዘበት ነው ይላሉ፣ ይህ ወታደራዊ ተንታኞቹ። በዚያ መሀል ያለችዋ ሩሲያ በበኩሏ ለኢራን የተራቀቁ ያለቻቸውን የአየር መከላከያዎቿንና የጦር ጀቶቿን ጭምር ማበርከቷ በእሳቱና ቋያው ላይ ቤንዚን እየሆነ የድፍን ቀጠናውን ምድር በእሳት አበላና በቂስ ትንታጋጭ ቆታል ነው የሚባለው። ሩሲያ ለኢራን ከሰጠቻቸው የሚሳይል መከላከያዎች ደግሞ በዋናነት ተጠቃሾቹ የኤስ300 ና ኤስ400 ሲጠቀሱ ይህ ሱኮይ 35 ፍላንከር የጦር ጀት አንደኛው መሆኑ ይነገራል። ሌላውና ሞስኮው ለትህራን ያስታጠቀቻት የኤስዩ 57 ፌሎን የጦር ጀት በእርግጠኛነት የጨዋታውን መልክ የሚቀይር ለወገን ጦር መመኪያ፣ ለጠላት ጦር ደግሞ አከርካሪን የሚያንኮታኩት ስለመሆኑ ይነገርለታል። ዛሬ ማለዳ ላይ በተሰማ ዜና ደግሞ አሜሪካ ሁለተኛዋን የጦር አውሮፕላን ጫይ መርከቧ ወደ መካከለኛው ምስራቅ ቀጠና ልካለች የተባለው ይህችው ሁለተኛዋ የአሜሪካዋ መርከብ ታዲያ ግዙፏ የዩኤስኤስ ካርል ቪንሰን መሆኗም ታውቋል። አሜሪካ በመካከለኛው ምስራቅ ቀጠና በኢራን እንደሚደገፉ የሚነገርላቸውን የየመን ሀውቲዎችን ለመምታት ቆርጣ መቆሟን ዛሬም ማስረግጣለች። አሜሪካ በመካከለኛው ምስራቅ ቀጠና ካሰማራቻቸው የጦር አውሮፕላን ጫይ መርከቦች መካከል አንደኛዋን እንኳ ብናይ ለምሳሌም ዩኤስኤስ ሃሪስ ትሩማን ከ60 በላይ የጦር አውሮፕላኖችን እንደ ማዳበሪያ ኬሻ ሰግስጋ የባህሩን ውሃ ሽቅ ባረፋ እያስደፈቀች ትከንፋለች። ከዚያም መርከቧ ጀርባ ላይ እንደ ስድስት ወር ሕፃን ያላን ቀልባ ሙጭጭ ብለው የተኙ የሚመስሉት የኤፍ 35 ኤስ ኤፍ 22 ኤስ ኤፍ 15 ኤስ ኤፍ 16 ኤስ እና የቢ 52 ቦምባ አዝናቢዎቹ አውሮፕላኖች ሂዱና በሉት የሚል ትዕዛዝ ከበላዮቻቸው ከተሰጣቸው በቅጽበት ከዚያች ካዘለቻቸው መርከብ ጀርባ ላይ እንደ ነጭ ርግብ ፉር እያሉና አፍንጫቸውን ወደ መሬቱ ቁልቁል ቀበራ አድርገው ከከርሳቸው የያዙትን የእሳትና ሲዳ በላ ካለሙት ይላማቸው ላይ ይደፉታል። ያን ጊዜ ታዲያ በቅጽበት ያ ስፍራ ዶጋመድ ይለብሳል። ያንን ገድል የፈጸሙት አውሮፕላኖች ደግሞ የሚገርመው ስፍራውን በጢስ ጉምና ደመና ሸፍነውታልና ሳይታዩ እንደ መብረቅ የምድርን ካስማን ነቅንቆ የሚያበራየው ድምጻቸውም ሳይሰማ በቅጽበት ስፍራውን ለቀው ይጠፋሉ። አሜሪካ በኢራን ላይ ጥቃት ጀመረች ማለት ደግሞ በቀጥታ በድፍን ዓለም በሚገኙ የአሜሪካ የኢዝራኤልና የአውሮ ለአውሮፓ ጥቅማ ጥቅም ቢሉ የወታደራዊ ሰፈሮች የጦርነት ሰደድ እሳት ይለቀቃል። እነርሱ ግን የአሸባሪዎች ጥቃት ይቶጋል ሲሉ ይገልጡታል አሜሪካውያኑ። ይህ አሜሪካው የመከላከያ ሚኒስትር ፔት ሄግሰት በመካከለኛው ምስራቅ ቀጠና የአሜሪካ ጦር ኃይል ጫንቃና ጡንቻዊ ደነድን ዘንድ ለተጨማሪ ኃይል ትዕዛዝ መስጠታቸውን የተሰማው። ይህ በእንዲህ እንዳለ ከአሜሪካ ጋር በብዙ መልኩ መፈነጃጀሯ የሚነገረው ሩሲያ አሜሪካ በዩክሬን ጉዳይ እያቀረበችውን የሰላም ዕቅድ እንደማትቀበለው አስታውቃለች። ሩሲያ ካናት አክሰፕት ዩ ኤስ ፕሮፖዛል ቱኢንደ ዎር ኢን ዩክሬን ኢን ዴር ካረንት ፎርም ነው ያሉት የሩሲያ ባለሥልጣናት ዛሬ። ሩሲያ ይህንን ለመናገር ያበቃት ከቶም ሆድ ያባውን ብቅል ያወጣዋልን የሆነባትን ጉዳይ አሜሪካ የሞስኮውን ብሶት አልተረዳችውም በሚል ነው። ሩሲያ ዩክሬንን የወረረችበት ምክንያት ትክክለኛውን አሜሪካ አላወቀችም ነው የሚባለው። እናም ብልጣ ብልጡ ሰው እኛ የኬጂቢው ችግኝ የሩሲያው ፕሬዚዳንት ቭላዲሚር ቭላዲሚሮቪች ፔውቲን የትራምፕ እቅድ ውሃ ቅዳ ውሃ መልስ አሊያም የልጅ ጨዋታ ሲሉ በትራምፕ ፖለቲካዊ ብስለት የተሳለቁ ይመስል በዚህ ሁኔታ ከዩክሬን ጋር የሚደረሰው የሰላም ስምምነት ከወዲሁ ሲያስቡት እያንገፈገፋቸው መሆኑ ተገልጧል። ግዛይ ግዛይ ብለው ሊሰጠኝ አሰበ አሊያም በጥቅሉ ምዕራባውያኑ ድመት መንኩሳ መሏና አትረሳናቸውና ይሄ ከዚያኛው የሚሻል የላቸውም ይላሉ የሩሲያ ሹማምንት ትንታኔ ዘገባውን ስናዘጋጅ በዋቢነት ፖስት ጀሩዛሌም ፖስትን፣ ዋሽንግተን ፖስትን፣ ዘ ናሽናል ኢንተረስትን፣ ሂንዶስታን ታይምስን፣ ሚረርን፣ ተህራን ታይምስን፣ ኢራን ኢንተርናሽናልን፣ ኢንዲያ ቱዴይን፣ ኒውስ ማክስን፣ ዘ ጃፓን ታይምስና ማላይ ሜይልን ተጠቅ